ሰላም ጤና ይስጥልኝ። ውድ እህት ወንድሞቼ፣ እንዴት ዋላችሁ? እንዴት አመሻችሁ? ዛሬ በአዲስ ቪዲዮ በድጋሚ መጥቻለሁ። ዛሬ የመጣሁበት በተለያየ ቪዲዮ ላይ በተለቀቁት ሀሳቦችንና ከእናንተ ጋር ለመጋራት የእናንተንም ሀሳብ ለመረዳት ነው። በቅድሚያ ከዚህ በፊት ስላልጠቀስኩት የናቲን ፈጣሪ ስላተረፈው በጣም ደስተኛ ነኝ። በነዛ ወንጀለኞች ለጥቂት ልፋታቸው ድካማቸው፣ የእኛም ጸሎታችን ጸሎታችን እንዳይባክን ፈጣሪ ስለፈቀደ እሱም በሕይወት አትርፎታል። ከዛ ውጭ ደግሞ አሁን በሚገርመው ሁኔታ በጣም በጣም ዋናው መሰረቱ ለዚህ ቪዲዮ ለመጣውበት ነገር ምንድን ነው? የመቼም ሁሌም እንደምለው ፈጣሪ ያልነጠቃትን ነፍስ ማንም አይነጥቃትም። የምንሞተውም የምንኖረውም የምናገኘውም የምናጣውም በፈጣሪ ብቻ ነው። ግን መቼም ሰው ነንና ደካማ ነን። ብዙዎቻችን አንረዳም ይሄንን። ለዛም ስለሆነ እንደምታውቁት ከዚህ በፊት ለዘሌ ለወንድማችን ህሌናን ያክል ትልቅ ሴት ልባማ ሴት ህሌናን ሰጠው፣ ካጠገቡ ያው እንደምታውቁት በሚስቱ በእጮኛው በፍቅረኛው አክስትና ልጅ በተጠነሰሰው መርዝ ሳይሞት ምንም ነገር ሳይጎዳ በጀግና እህታችን ምክንያት ተርፎልናል ወንድማችን። አሁን ደግሞ ይባስ ብላ አሁን ደግሞ በልዑል ወንድማችን እሱ ብቻ አይደለም እንግዲህ ስንት ወጣቶችን በሱ ስር የሚያኖረውን ስንት ወጣቶችን አብረው የሚሰሩትን ስንት ጀግና ወጣቶቻችንን ወንድሞቻችንን ልጆቻችንን ሊያሳጡን በጥቂት ቢልቃጥ መርዝ መርዘው ልከውበት ነበር። እንግዲህ ተመልከቱ፣ የፈጣሪ ስራ። አንድ ነገር ሲሆን ምክንያት አለው። ለሁሉም ነገር፣ ለችግርም፣ ለጥሩም ነገር ምክንያት አለው። ለእነዚህ ሰዎች እንደዚህ መርዛማ ሰው ቢኖርም ደግሞ ከጎናቸው ደግሞ ፈጣሪ ጠባቂ አቀስቃምጧላቸዋል በቃ ማሰብ ነው ያለባችሁ። እንግዲህ ይችን ልጅ ሳባ የሚሏት እህታችን ጀግናችን ወንድሞቻችንን አትርፋልናለች። በእውነት ነው መላችሁ። እኔ በቃ በጣም በጣም ከሚገባው በላይ በጣም ደስተኛ ነኝ። ይሁላችሁ እንግዲህ ሁሉም ሰው መጥፎ ነው። ውሎ ደሞ ለማ እንደዚህ ሁሉንም ሰው መውቀስ የማይቻል ምንድነው? እንደዚህ ንጹሃን ሰዎች ስላሉ በመሃሉ ነው። ፈጣሪም ደግሞ ሁሉን ነገር የማያጠፋው ደግሞ እንደዚህ ንጹሃን ሰዎች በመሃሉ ስለሚገኙ ነው። ወይ ወንድሞች፣ እኔ ለሳባ ቃል የለኝም። በቃ ፈጣሪ የእጇን ይክፈላት። በቃ ልቦናዋን እንደዚህ ቅን እንደሆነ ምንም ነገር አይቀየራት። በጣም በጣም ጠንካራ እህታችን ናት። በእውነት ነው የምላችሁ በጣም በሚገርም ሁኔታ ለዘሌ እህት ከህሌና ጋር በጣም ይመሳሰላሉ። እንትናቸው አንደበታቸው አላቅም እስኪ እናንተ ምታስታውስ እንደሆነ ያው ህሌና እንዴት ነበረች? አንደበቷ የሚያረካ እችም ልጅ እንደዛ ናት። እና እንግዲህ ፈጣሪ ፈጣሪ አንድ ሰው አይጎዳ ሲል ከጎኑ የሚያመጣለት ነገር አለ። በእነሱ ሀሳብ ቢሆን ኖሮ እንደነሱ ፕሮግራም ቢሆን ኑሮ ወንድሞቻችን በአንድ ጊዜ እናጣቸው ነበር። ተመልከቱ እንግዲህ ተመልከቱ፣ ይሄ ወንጀለኛ ሁለተኛው መንግስት መስፍን ምን ያክል በምን ደረጃ እንዳለ ይህን ማወቅ ነው እንድታውቁልኝ ነው የምፈልገው እህት ወንድሞች፣ ወንጀሉ ጠርጎ ማያልቅ በቃ ባህር ወንጀሉ ባህር የሆነ ሰው ነው ይሄ። እና ምን ያክል በእጁ በጣም ሁሉም የሚለው ነው፣ ግን ከዛ ውጭ ደግሞ እኔ አሁን በጣም ግራ የተጋባሁት እና እኔ በቃ ይሄ ነገር ሌላ ደግሞ እርምጃ ይወሰድበት ብዬ የማስበው ነገር ክፍል ምንድ ነው? ቴሌኮሙኒኬሽን የቴሌ ውስጥ የሚሰሩ ሰዎች በጣም ከዘላለም ከሌባው መስፍን ጋር እንደሚሰሩ እርግጠኛ ውኛን የምነግራችሁ እህት ወንድሞች፣ ለምን እንደሆን ታውቃላችሁ? እስኪ አሁን ይችን ቅንጭ ቅንጭብ አድርጌ ለማሳያችሁ ቪዲዮ ስሙና ተመልሰን ንምጣ ነው። ነገሮችን ከጀርባ ሁነሽ እየሰራሽ ያለሽ ከመስፍን ጋር እስከ ዛሬ ድረስ መስፍንን አላገኘሁትም፣ አላገኘኝም። እኛ ግን ስልክሽን ቼክ ንብረቴን በጠቅላላ ምንም ነገር የለም። ምን እንደሰጠው ምን የስልክ ኮንቨርሴሽን ማግኘት እንችላለን ግን ከመስፍን ጋር ትደዋወይ እንደነበር ነገር ጋር ምንም የምሰራውበት ምክንያት የለኝም ከሱ ጋር ይችን ሴትዮዋ አያችዋ አይደል? ሚስትየዋ ተብላ የተባለችው ስትያዝ ምንድን ነው ያለችው? መስፍን እንዴት እንዳገኛት ስትናገር ስልኬን አስጠልፎ ታገኘኝ ነው ያለችው። እንደዚህ ብላለች። ስልኬን አስጠልፎ ነው ያገኘኝ ብላለች። ተመልከቱ። ያ ማለት እነዚህ ይሄ ሰውዬ በትክክል በትክክል ሪፖርት የሚያደርሰው ሰው አለ። ይሄም ከምንድን ነው ስልክ የሚጠልፉት፣ ምንድነው ቴሌ የሚሰሩ ሰዎች አሉት ማለት ነው። እኔ ሙሉ በሙሉ በቃ እርግጠኛ ሆኜ ነው የማወራው። ከምን ካለው እያንዳንዱ ከሚደረገው አንጻር ስታዩት እርግጠኛ ነኝ። ይሄ ሰውዬ ያው የማይገባበት የለም አይደለ፣ ቴሌም ሄዶ እነዚህን ሰዎች እያንዳንዳቸው ስልካቸውን አስጠልፈታል ማለት ነው። ለምን ብትሉ አሁን ተመልከቱ የሚደረገውን ድርጊት፣ አሁን ናቲ ያለበትን ቦታ ማንም ሰው ማወቅ የለበትም ነበር አይደለ ግን ስለሚያውቁ ስለሚከታተሏቸው፣ የት እንዳለ፣ የት እንደሚገባ የሚያውቁት የሚችሉት ምንድን ነው በስልኩ ነው። ስልኩን አስጠልፎታል። ስልኩን አውቆውታል። እያንዳንዳቸው በቀላሉ እያመለጡ ነው። አሁንም ደግሞ ይሄ ወንጀለኛው ከቦታ ቦታ የሚቀያየርበት ምክንያት ምንድን ነው እንዳልኳችሁ የእነሱ ሲገቡ ሲወጡ፣ መቼም እርግጠኛ ነኝ በስልክ ያወራሉ ወይም ደግሞ ከእነሱ መሀል ሰው አላቸው። እያንዳንዳቸው ማለት ነው መጠራት መጠናት አለባቸው። ግን ግን አሁንም ደግሜ ደግሜ ልናገር፣ ይሄ ሰውዬ ቴሌ የሚሰራ ሰው አለው። ስልክ የመጥለፍ ችሎታ ያለው ሰው ከጎኑ የሚሰራ አለ። ይህን ብዬ ነው ምለው እህትን ወንድሞች። ከዛ ውጭ ደግሞ እቺ እህታችን ዘሌ ሲናገር የመስፍንን ገንዘብ እያስወጣችሁ እንደአስወጣሽ አውቀናል፣ ተረርተናል ለሱ እሱን ምዘሽ ለመሄድ የመጣሹ ብለዋል። የምንም አገር ዜጋ ብትሆን ወንዳን እንዳለው ወንጀል ሰርታለች በዛ አገር ሕግ ትጠቀ ትጠየቅ መጠየቅ አለባት። ይሁንና እቺ ሴትዮ ባለችበት ሀገር የምትጠየቅበት መንገድ ይኖራል። ለምን መሰላቸው? በየትም ሀገር ብትሆኑ በወንጀል የተሰራ ገንዘብ ከገንዘባችሁ ወጪ ሌላ ገንዘብ ሲገኝ ከየት ነው የመጣ ተብሎ ይጠየቅ የሚታወቅ ነገር ነው ስለዚህ አሁን ምንድነው እነዘሌ አሁን በአስተያየት ገብተን እንድንሰጥ መችም እነሱም ይጠፋቸዋል ብዬ አይደለም ግን እንደ አስተያየት ብዙ ነገር ስለበዛባቸው የዚች ልጅ ባለችበት ሀገር ሪፖርት ተደርጎ ያላት ንብረት ከገቢዋ ወጪዋ ታውቆ ትርፍ ነገር ሌላ በአጉል ነገር ያመጣችው ገንዘብ ከሆነ መንግስት ጋር ተጻጽፎ መገንዘቡ ወደ መንግስት ወይም ደግሞ ከተወሰደባቸው ህዝቦች መመለስ መቻል አለበት ብዬ አስባለሁ። ይህን ደግሞ እናንተስ ምን ትላላቸው? እርግጠኛ ነኝ ከሰሩበት ወንጀል ሰርተሽ ኖሩ የሚል ሀገር ያለ አይመስለኝም በዓለም ውስጥ። እና እቺ ወንጀለኛ ስለሆነች የሰውን ንጹሕ ገንዘብ እያሸሸች ሌላ ሀገር አስቀምጣለሁ ብትል መጠየቅ አለባት። ከገቢዋ ውጭ ያለው ገንዘብ ታይቶ መንግስት ሊመልስ ስለሚችል ይህንን ነገር ቢያደርጉ ደስ ይለኛል። እህት ወንድሞቼ፣ እችን ሴትዮ አያችኋት አይደል? ሚስትየዋ ተብላ የተባለችው ስትያዝ ምንድን ነው ያለችው? መስፍን እንዴት እንዳገኛት ስትናገር ስልኬን አስጠልፎ ታገኘኝ ነው ያለችው። እንደዚህ ብላለች። ስልክን አስጠልፎ ነው ያገኘኝ ብላለች። ተመልከቱ። ያ ማለት እነዚህ ይሄ ሰውዬ በትክክል በትክክል ሪፖርት የሚያደርሰው ሰው አለ። ይህም ከምንድን ነው ስልክ የሚጠልፉት ምንድን ነው? ቴሌ የሚሰሩ ሰዎች አሉት ማለት ነው። እኔ ሙሉ በሙሉ በቃ እርግጠኛ ሆኜ ነው የማዋረው። ከምን ካለው እያንዳንዱ ከሚደረገው አንጻር ስታዩት እርግጠኛ ነኝ። ይሄ ሰውዬ ያው የማይገባበት የለም አይደለ? ቴሌም ሄዶ እነዚህን ሰዎች እያንዳንዳቸው ስልካቸውን አስጠልፈታል ማለት ነው። ለምን ብትሉ አሁን ተመልከቱ የሚደረገውን ድርጊት። አሁን ናቲ ያለበትን ቦታ ማንም ሰው ማወቅ የለበትም ነበር አይደለ? ግን ስለሚያውቁ ስለሚከታተሏቸው የት እንዳለ የት እንደሚገባ የሚያውቁት የሚችሉት ምንድን ነው? በስልኩ ነው። ስልኩን አስጠልፎታል፣ ስልኩን አውቆታል። እያንዳንዳቸው በቀላሉ እያመለጡ ነው። አሁንም ደግሞ ይሄ ወንጀለኛው ከቦታ ቦታ ሚቀያየርበት ምክንያት ምንድን ነው? እንዳልኳችሁ የእነሱ ሲገቡ ሲወጡ መቼም እርግጠኛ ነ በስልክ ያወራሉ ወይም ደግሞ ከነሱ መሀል ሰው አላቸው። እያንዳንዳቸው ማለት ነው መጠራት መጠናት አለባቸው። ግን ግን አሁንም ደግሜ ደግሜ ልናገር፣ ይሄ ሰውዬ ቴሌ የሚሰራ ሰው አለው። ስልክ የመጥለፍ ችሎታ ያለው ሰው ከጎኑ የሚሰራ አለ። ይህን ነው ብዬ ነው የምለው እህትን ወንድሞቼ። ከዛ ውጭ ደግሞ እቺ እህታችን ዘሌ ሲናገር የመስፍንን ገንዘብ እያስወጣችሁ እንደ አስወጣሽ አውቀናል ተረድተናል እሱን ምዘሽ ለመሄድ ነው የመጣሽው ብሏል የምንም አገር ዜጋ ብትሆን ወንዳን እንዳለው ወንጀል ሰርታለች በዛ አገር ህግ ትጠቅ ትጠየቅ መጠየቅ አለባት ይሁንና እቺ ሴትዮ ባለችበት ሀገር የምትጠየቅበት መንገድ ይኖራል ለምን መሰላቸው የቤትም ሀገር ብትሆኑ በወንጀል የተሰራ ገንዘብ ከገንዘባች ወጪ ሌላ ገንዘብ ሲገኝ ከየት ነው መጣ ተብሎ ይጠየቃል። በቃ የሚታወቅ ነገር ነው። ስለዚህ አሁን ምንድነው እነዘሌ አሁን በአስተያየት ገብተን እንድንሰጥ መችም እነሱም ይጠፋቸዋል ብዬ አይደለም ግን እንደ አስተያየት ብዙ ነገር ስለበዛባቸው የዚች ልጅ ባለችበት ሀገር ሪፖርት ተደርጎ ያላት ንብረት ከገቢዋ ወጭዋ ታውቆ ትርፍ ነገር ሌላ በአጉል ነገር ያመጣችው ገንዘብ ከሆነ መንግስት ጋር ተጻጽፎ መገንዘቡ ወደ መንግስት ወይም ደግሞ ከተወሰደባቸው ህዝቦች መመለስ መቻል አለበት ብዬ አስባለሁ። ይህን ደግሞ እናንተስ ምን ትላላቸው? እርግጠኛ ነኝ ከሰሩበት ወንጀል ሰርተች ኖሩ የሚል ሀገር ያለ አይመስለኝም በአለም ውስጥ እና እቺ ወንጀለኛ ስለሆነች የሰውን ንጹህ ገንዘብ እያሸሸች ሌላ ሀገር አስቀምጣለሁ ብትል መጠየቅ አለባት። ከገቢዋ ውጭ ያለው ገንዘብ ታይቶ መንግስት ሊመልስ ስለሚችል ይህንን ነገር ቢያደርጉ ደስ ይለኛል።